በህፃናት ላይ እየተካሄደ የሚገኘው እገታና አፍኖ የመሰወር ጉዳይ እየተባባሰ በመምጣቱ ለብዙ ወላጆች ከፍተኛ የሆነ ስጋት እየፈጠረ ይገኛል። ከነዚህ እጅግ አስደንጋጭ ከሚባሉ የህፃናት አፈናዎች ውስጥ ጉድ ያሰኙንን በቅደም ተከተል ልንነግራችሁ ነው። ነገሩን ለማመን የሚከብድ ነው። ሶስት ህፃናትን በመስረቅ የቤተክርስቲያን ልብስ በማልበስ የተሰወረችው አነጋጋሪ ሴት ሆናለች። ይህን ስትሰሙ እናንተም ጉድ ማለታችሁ አይቀርም። ታዲያ የዚች ሴትና የህፃናቱ መጨረሻ ምን ሆነ? ነገሩ የተፈጠረው የት ነው? መቼ ነው? አሁን በዝርዝር እንነግራችኋለን። በሌላኛው በኩል በአዲስ አበባ ከተማ እናት ዳቦ ለመግዛት ስትል ልጇን ይዛ ወደ ሱቅ ታመራለች። ወዲያው እናት ምን እንደሆነች ሳታውቅ መንገድ ላይ ወድቃ ተገኘች። የአንድ አመት ከሰባት ወር የሆነችው ህፃን ልጇ ታዲያም ማን እንደወሰዳት እንኳን ሳይታወቅ ከአስር ቀናት በላይ ተሰውራ ቆይታለች። የዚህችን ቦቀቅላ ህፃን መጨረሻ ምን ሆነ? እናትስ እንዴት ሆነች? እቺ ምስኪን እናት ራሷን ስታውቅ እንዴት ሆነች? ይህንንም በዝርዝር የምንነግራችሁ ይሆናል እንደምን አላችሁ ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ከእኛ ጋር እስከ መጨረሻው እንድትሆኑ ጋበዝ ናችሁ ጌታቸው በላይ የመሰናዶው አዘጋጅና አቅራቢ ነኝ አብራችን ሆኖ ቢያረፍዱም ቢዘገዩም ዛሬም ወርቃማ እድል አለ። ሁሌም በአዲስ ነገር የሚታወቀው ዲኤምሲ በመሃል ለቡ መብራት ኃይል ላይ እያስገነባ ካለው እጅግ ዘመናዊ መንደር ብዙዎችን የቤት ባለቤት ማድረጉ ይታወቃል። እርስዎም አርፍጃለሁ ብለው እንዳይሰጉ፣ ዛሬ የዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን ዋጋ ቅናሽ የድርሻውን ቤት ከዲኤምሲ ሪልስቴት ይሸምቱ። በዚህ ብሎካችን ላይ ከስቱዲዮ እስከ ባለ አራት መኝታ የሚያገኙ ሲሆን በ8% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። ቀድመው ለሚመጡ ጥቂት እድለኞች እስከ 30% የሚሆን ልዩ ቅናሽ አዘጋጀን ሲሆን በ40/60 ባንክ ብድር ተጠቅመው ቤትዎን በእጁ ያስገቡ። ለበለጠ መረጃ እስክሪን ላይ ባለው ስልክ ይደውሉ። በመጀመሪያ ወደምናደርሳችሁ መረጃ እንሻገር። በአርባ ምንጭ ከተማ ሶስት ህጻናትን ሰርቃ የቤተ ክርስቲያን ልብስ አልብሳ ልታመልጥ ስትል የነበረችው ሴት በሼቻ ሩፋኤል ቤተ ክርስቲያን በቁጥጥር ስር መዋሏ ነው የተነገረው። የአርባ ምንጭ ከተማ የሼቻ ቀበሌ ፖሊስ በሴትየዋ ላይ የወንጀል ምርመራ መጀመሩንም አስታውቋል። ሶስት ህጻናትን በመስረቅ የቤተ ክርስቲያን ልብስ አልብሳ የጠፋችው ሴት መጨረሻ ነው እንግዲህ ይህንን ጉድ ስሙ እየተባለ የተነገረው ይህንን ጉዳይ ክትትል በማድረግ ሴትዮዋን በመያዝና ህፃናቱንም ምንም ሳይሆኑ በሰላም እንዲመለሱ ያደረገው የአርባ ምንጭ ከተማ ፖሊስ ታዲያ ምስጋና እየተቸረው ይገኛል። እንዲህ ያለው ፈጣን የሆነ እርብርብና ክትትል እጅግ አስፈላጊ ስለሆነ በሌሎች አካባቢዎችም ላይ የሚፈጠሩ የህፃናት እገታዎችንና እንዲህ ያሉ ጉዳዮችን ፖሊስ በአፋጣኝ እርምጃ ሊወስድ ይገባል ማለት ነው። ከዚህ ቀደም በጋሞ ዞን አንድ ህፃን ከታገተ በኋላ ቤተሰቦቹ፣ የአካባቢው ማህበረሰብና በጣም በርካታ ሰዎች እንዲሁም ፖሊስን ጨምሮ ማለት ነው በአካባቢው ከፍተኛ የሆነ ፍለጋ ሲያደርጉ በየወንዙ፣ በየጫካው፣ በየሸንተረሩ ልጁን ለማግኘት ብዙ ጥረት ብዙ ፍለጋ ሲያደርጉ ከቆዩ በኋላ በመጨረሻም የህፃኑ ወላጆች ቤት አጠገብ የምትኖር ጎረቤታቸው ይህንን ታዳጊ በማገትና በሳጥን ውስጥ እጅና እግሩን አስራ በማስቀመጥ ወደ አንድ ቀን የሚሞላው ቆይታ እንዳደረገች ነው ከዚህ ቀደም ያገኘናቸው መረጃዎች የሚጠቁሙት። እንዲህ እንዲህ ያሉት በህፃናቱ ላይ እየተከናወኑ የሚገኙ ተደጋጋሚ እገታዎችና አፈናዎች እጅግ አሳሳቢ ደረጃ ላይ መድረሳቸው ነው በርካቶች የሚያመላክቱትና የሚጠቁሙት። ወደ ሁለተኛው መረጃችን እንሻገራለን። ሰኔ 10 ቀን ማክሰኞ ዕለት የአንድ አመት ከሰባት ወር ህፃን ሶረቲ ፍቃዱ ከእናቷ ጋር ጨርቆስ አካባቢ ዳቦ ለመግዛት ወጥታ ሳለ ከእናቷ ተነጠቀች። እናትየው ምን እንደተፈጠረ ሳታውቅ ህፃኗን ወስደውባት መንገድ ላይ ጥለዋት ሄደዋል። ልጇን በምን መንገድ እንደቀሟት እሷም እዚያ ቦታ ላይ እንዴት እንደወደቀች አታስታውስም ነበር ስለ ሁኔታው ምንም ነገር ትዛ ይላትም ነበረም። ከሁለት ቀናት በኋላ ሐሙስ እለት ማለት ነው። እናትየዋ መንገድ ላይ ወድቃ ግራ እንደተጋባች ወዲህ ወዲያ እየተንከራተተች ተገኘች። ስትጠየቅ ግን ስለተፈጠረው ነገርም ሆነ ስለ ልጇ ምንም አታስታውስም። ነገሩ እጅግ አወዛጋቢ ሆኖ ቆየ። ያቺን ቦቀቅላ ሕፃን ግን የት ወደቀች የሚለው የበለጠ ጠያቂ ሆነ። ህፃኗ ሶረቲ ገናም ቦቀቅላ አለጋ ሕፃን ናት። የት እንደደረሰችና ምን እንደሆነች እንኳን ማንም ሰው ሳያውቅ፣ ቤተሰቡም ግራ እንደተጋባ ቆይቷል። እቺ ብቸኛ ልጃቸውን የናፈቆ ወላጆችም እያለቀሱ ለመላ ኢትዮጵያውያን መልእክታቸውን አስተላለፉ። እባካችሁ የበኩላችሁን አድርጉልን፣ ልጃችንን አፋልጉልን ያያችሁ ጠቁሙልን እያሉ እያለቀሱ መልክታቸውን ተናገሩ። ወላጆቿ ከዚህ ከባድ ጭንቀት እንዲገላገሉ ድምጽ እነሆም በማለትም ባይሹ ክልፌ በጎ አድራጎት ማህበር በፌስቡክ ገጹ ላይ መልክቱን አስተላለፈ። ጉዳዩም መነጋገሪያ ሆነ። በርካታ ኢትዮጵያውያንና ኤርትራውያን ውጭ የሚኖሩትም ጭምር ስለዚህች ልጅ ሲጨነቁ፣ የትናት እያሉ ሲፈልጉ፣ በየአካባቢያቸው ሲያጠያይቁና እባካችሁ እያሉ ስለ ወላጆቿ ሲማጸኑ ቆይተዋል። በመጨረሻም ታዲያ ታላቅ የምስራች ተመስገን ተብሎ በዛሬው ዕለት አዲስ መረጃ ወጣ። የደስታ መረጃ ነው። እንግዲህ ልዩ ልዩ ማህበራዊ ሚዲያ ተጠቃሚዎች እና ተመልካቾች ባደረጋችሁልን ልባዊ ትብብርና ድጋፍ ለአስር ቀናት ጠፍታ የነበረችው ሕፃን ሶረቲ በሰላም ተገኝታለች ብለው ቤተሰቦቿ መልእክታቸውን እንደገና ኖሩም። መልካም ልብ ያላቸው ሰዎች ሶረቲን አግኝተው ወደ ፖሊስ ጣቢያ ከወሰዷት በኋላ ባለፉት አስር ቀናት ክበበ ፀሐይ የህፃናት ማቆያ እንድትቆይ ተደርጓል። በጭንቀትና በሐዘን ተውጠው የነበሩ እናትና አባቷም አሁን በልጃቸው መገኘት ደስታቸው ወሰን የለውም። ለተደረገው ሁሉ ትብብር የወላጆቿ ምስጋና ከልብ ነው። ለተባበራችሁን ሁላችሁም ትልቅ ምስጋና ይገባቸዋል። እንኳን ደስ ያላችሁ በማለት ባይሽኮልፌ በጎ አድራጎት ማህበር በዛሬው ዕለት ምስጋናውን አቅርቧል። እንግዲህ ቀደም ብለን የነገርናችሁ መረጃ የሚሆን ይሄኛው መረጃ በህፃናቱ ላይ እየተከናወነ የሚገኘው እገታና ፈና ወደ አሳሳቢ ደረጃ ላይ ማቅናቱን ነው። የተለያዩ ማህበራዊ ሚዲያዎችን ስናገላበጥ በየቀኑ ህፃናት ጠፉ ተሰወሩ እየተባለ በልዩ ልዩ ሚዲያዎች ላይ እየተነገረ ይገኛል። ልጆች ከጠፉ በኋላ ከመጨነቅና ከማልቀስ ቀደም ብሎ ልጆችን ማስጠንቀቅ ጥብቅ የሆነ ክትትል ማድረግ እና በሚሄዱበት ሁኔታ ሁሉ ከፍተኛ የሆነ ክትትል ማድረጉ እጅግ አስፈላጊ መሆኑን ለመጠቆም እንወዳለን። በየትምህርት ቤቱ የሚገኙ አስተማሪዎችም ቢሆኑ የልጆችን መውጫና መግቢያ በትክክል እየተመለከቱ ህፃናቱን ሊጠብቋቸው እንደሚገባ መልእክታችንን ለማስተላለፍ ወደድን። ከእንዲህ ያለው ክፉ ነገር ሁላችንንም ህጻናትንም ጭምር ይጠብቃቸው። የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችሁ ከኛ ጋር ስለምትሆኑ ስለምትከታተሉን እጅግ እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን ጠይቃችኋለን። በሚቀጥለው በሌሎች መሰናዶዎች ተመልሰን እስክንገናኝ በዚሁም የምሰናበታችሁ ጌታቸው ብላይ ነኝ። መልካም ጊዜ ለእናንተ ይሆነው።